በብዛት እየሰራ ነው ያለ ነው። የብዙሃን መገልገያ የሆኑ የህዝብ ትራንስፖርቶችን ነው ኤሌክትሪካል መኪኖችን እያመረት እንገኛለን። ሚኒባሶችን እንገጣጥማለን፣ እስከ 35 ኩንታል ድረስ መጫን የሚችሉ አይሱዙ መኪኖችን ለየት የሚያደርጋቸው የምታወጪ ኮስት በጣም ሚኒመም። አይሱዙ መኪኖችን የሚገዛ ከስተመር ፕሮፊታቢሊቲ ጥያቄ ውስጥ አይገባም። የአከፋፈል ሁኔታው ምን ይመስላል? እናንተ ያዘጋጃችሁት አለ? ሃምሳ ፐርሰንቱ ካሽ ከፍለሽ ሃምሳ ፐርሰንቱን ደግሞ በባንክ አያይዘን እናቀርባለን። እነዚህ ኤንኤማር የሚባሉ ሞዴሎች ናቸው። ከ ከ20 እስከ 25 ኩንታል ድረስ ይጭናሉ። እነዚህ መኪኖች በእኛ የተገጣጠሙ ናቸው። ኢምፖርተድ ከሚሆኑ መኪኖች የተሻለ ፊቸር አላቸው። በነዳጅ የሚሰሩ መኪኖች ኢንጂን ያስፈልጋቸዋል፣ ጊርቦክስ ያስፈልጋቸዋል። ለሰርቪስ የምናወጣቸው እቃዎች አሉ። እነሱ ሙሉ በሙሉ በማስቀረት በባትሪና ድራይቪንግ ሞተር ራም በማድረግ እዚህ ጋር የምታየው በተለምዶ አይሱዚ እንለዋለን። የደረቅ ጭነት እስከ 35 ኩንታል መጫን የሚችል ነው። በአንድ ፉርቻት እስከ 350 ኪሎ ሜትር መጓዝ ይችላል። ጤና ይስጥልን ውድ የገበያ ሪቪው ተመልካቾቻችን፣ በዛሬው ዝግጅታችን ለሶስተኛ ጊዜ በሚካሄደው የኢትዮጵያ ታምርት ኤክስፖ ላይ ተገኝተን በነዳጅ ና በኤሌክትሪክ ኃይል የሚሰሩ የጭነት መኪናዎች ና የህዝብ ማመላለሻ መኪናዎች ምን ይመስላሉ፣ ዋጋቸው ስንት ነው የሚሉት ና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገውን ናፍቆት አመሃ ነኝ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? ስምን እና የስራ ድርሻን እስኪ ያስተዋውቅልን። እሺ፣ እኔ ና ኦራ በመባል አለሁኝ በካኪ ፒኤልሲ የቬክል ሴልስ ኢንጂነር ነኝ፣ እዛን እየሰራኝ ያለሁ። ዛሬ በኢትዮጵያ ታምረት ኤክስፖ ላይ ነው የምንገኘው። ይዘን የመጣ ነው ደግሞ የአይሱዙን ምርት ነው። አይሱዙ የተለያዩ ምርቶች አሉት እና የተለያየ ደግሞ የምርት አቀራረብ መንገዶች አሉት። ሲቢዩ እዛው ሙሉ ለሙሉ ተመርቶ ከዛ ወደ ሀገሮች ኤክስፖርት የሚደረግ ምርት አለው። ኤስኬዲ ሀገራት ላይ የተወሰነ ፓርቱ አሴምብልድ ሆኖ ከዚያ ደግሞ አሴምብልድ የሚሆንበት ሀገር ላይ ሄዶ ኮምፕሊት አሴምብሊንግ የሚሰራበት አለ። ከዛ ሲኬዲ ደግሞ ፓርቶቹ ተበታት ነው በዛው ሀገር አሴምብሊንግ የሚሰራበት አሰራር አለው። ዛሬ ኢትዮጵያ ታምረት ላይ ይዘናቸው የመጣ ናቸው ምርቶች ኤስኬዲ የሚባለው ስር የሚመደቡ ናቸው። የተወሰኑ ሜን ፓርቶች እዛ ጃፓን አሴምብሊ ሆኑ እና ፉል አሴምብሊንጉ ግን እዚህ ዓለም ገና ላይ ባለን ፕላንት አሴምብልድ ይሆናል ማለት ነው። ለዚህ ካኪ የአይሱዙን ምርቶች በማምጣት ኢትዮጵያ ውስጥ ለአይሱዙ ብቸኛ ወኪል ነው። የምናመጣቸው መኪኖች ደግሞ እዛ አሴምብልድ የሆኑ ጂሲሲዎችን እናመጣለን። እዚህ ላይ ደግሞ ይዘናቸው የመጣ ነው እኛ በራሳችን አሴምብልድ የምናረጋቸው ፓርቶቻቸው ሁሉ በአይሱዙ ማኑፋክቸር የሆኑ ምርቶችን እኔ ማረም የሚባል ከ20 እስከ 25 ኩንታል የሚጭን መኪናና እዛ ጋር ደግሞ በካርጎ ኤንፒአር የሚባል 35 ኩንታል ስታንዳርድ የሚጭን መኪና ነው ይዘን የመጣ ነው። ይሄ ነው ይሄኛው። ይሄ መኪና በአንድ ፉል ነዳጅ ስንት ኪሎ ሜትር መሄድ ይችላል? የነዳጅ ኮንሰምፕሽን የተለያዩ ፋክተሮች ላይ ዲፔንድ ያደርጋል። የሹፌሩ አነዳድ ላይ፣ ክራውድ ካለ የሚነዳበት ቦታ ላይ እና በተለያዩ ፋክተሮች ላይ ዲፔንድ ያደርጋል። እነሱን ሁሉ ኮንሲደር በማድረግ እነዚህ መኪናዎች ከአራት እስከ አምስት ሬንጅ ውስጥ ፐር ሊትር ይሄዳሉ። አገልግሎታቸው ምን ይመስላል? እንደ ልዩነታቸው ከስተመሮቻችን መኪኖቻችንን ለተለያየ ፐርፐዝ ነው የሚጠቀሙባቸው። በቫን እናቀርባለን። በኤክስቴንሽን ቦርድ ያላቸው ደግሞ ለካርጎ የሚሆኑ መኪኖችንም እናቀርባለን። ስለዚህ ወተት አምራቾች፣ ሻጮች፣ ከዛ ደግሞ የተለያዩ የምግብ እና የተለያዩ ምርቶችን የሚያመርቱ ድርጅቶች ለደሊቨሪንግ፣ ከዛ ደግሞ ከማንፋክቸሪንግ ፕላንታቸው ወደ ሆልቴለሮች የሚያደርሱባቸው መኪኖች ናቸው። ለተለያየ ፐርፐዝ ነው የሚሆኑትና ከሁለት ቶን ጀምሮ እስከ ስድስት ነጥብ አምስት ቶን ከዚያም በላይ ደግሞ ሲዋይዜድ የሚባሉ መኪኖች አሉ። እኛ አሁን ከረንት እያመጣ ነው ያለ ነው እስከ ስድስት ነጥብ አምስት ቶን ያሉ መኪኖችን ነው። ስፔሻል ኦርደሮች ሲኖሩ ደግሞ እንቀበላለን። በጣም ጥሩ። የሀገር ውስጥ ምርት ሲባል እንግዲህ ሰዎች ከኳሊቲ ጋር ያያይዙታል እና እናንተ ጋር ኳሊቲ ያቸው ምን ይመስላል? ኦኬ እያንዳንዱ ፓርት በአይሱዙ ስታንዳርድ የተሰራ ስለሆነ ምንም አይነት የኳሊቲ ጥያቄ የሚቀርብበት አይነት አይደለም። በጥራት የተሰሩ ናቸው። ከዚያ ደግሞ ኢንሹርድ ነው። ኢንሹራንስ ዋራንቲ አለው ለእያንዳንዱ ምርት ለምንሸጣቸው ምርቶቻችን ዋራንቲ እንሰጣለን። ከሁለት ዓመት እስከ ሶስት ዓመት ድረስ ዋራንቲ ከቨር ስላላቸው ከቨር ስላላቸው ምንም አይነት ከስተመሩ ጥያቄ የሚያነሳበት ምክንያት የለም። በምንም አይነት መንገድ ምርቱ ላይ ችግር የሚኖር ከሆነ እስከ ዛሬ አጋጥሞን አያውቅም። ችግር የሚኖር ከሆነ እነዛን ችግሮች ሶሉሽን እንሰጥበታለን እስከ መቀየር ድረስ። ዋራንቲን በተመለከተ ለቦዲው ነው ዋራንቲ የምትሰጡት ወይስ ለአጠቃላይ መኪናው ነው? ዋራንቲ የምንሰጠው ተሰርተው ሲወጡ ፉል ዋራንቲ ያላቸው። ከዚያ ደግሞ በተጨማሪም የመጀመሪያዎቹን ሁለት ሰርቪሶች የሌቨር ኮስት ብቻ በማስከፈል አላቂ እቃዎችን ራሱ ከስተመሩ ገዝቶ ሰርቪስ እንሰጣለን። የመጫን ጉልበቱ ስንት ነው? መኪና እነዚህ ኤንኤምአር የሚባሉ ሞዴሎች ናቸው ከ20 እስከ 25 ኩንታል ድረስ ይጭናሉ። እና ኤንፒአር የሚባሉ ደግሞ አሉ እስከ 35 ኩንታል ድረስ የሚጭኑ ኤፌሳር አለን 65 ኩንታል ድረስ የሚጭን ስታንዳርዳቸው፣ ይሄ ነው እሺ። ይሄኛው መኪና በነዳጅ ነው ወይስ በኤሌክትሪክ የሚሰራ ነው? አሁን ላይ እያመጣናቸው ያሉ መኪኖች የናፍጣ መኪኖች ናቸው፣ በነዳጅ የሚሰሩ ናቸው። እንደዛ ናቸው። አብዛኛውን ሰዎች መኪና ሲገዙ የስፔር ፓርት መለዋወጫ እቃዎች ሲቸገሩ እናያለን እና እናንተ ጋር እንዴት ነው የመለዋወጫ እቃዎች አላችሁ? ካኪ በፊት ላይ እንደነገርኩሽ የአይሱዙ ብቸኛ ዲለር ነው ኢትዮጵያ ውስጥ። አይሱዙን በተመለከተ የትኛውም ነገር ይመለከተዋል። ስለዚህ ፓርት ላይ ምንም ጥያቄ የለም። እያንዳንዱን ፓርት እናመጣለን። ብዙ ጊዜ መኪኖች ላይ ያለ ችግር የፓርት እጥረት ነው፣ ፓርት ጥያቄዎች ይነሳሉ። እኛ ግን ለምናመጣቸው ለእያንዳንዱ መኪኖች የተሟላ ፓርት ስፔር ፓርቶች አሉን። በዛ አለም ገና ላይ ያለን፣ ቃሊቲ ላይ አለን፣ እዚህ ጃክሮስ ላይ ያለን፣ ቄራ አለን። እነዚህ ፕላንቶች ላይ፣ ኦፊሶች ላይ በመሄድ ፓርቶችን ማግኘት ይችላሉ። ምንም አይነት ጥያቄ ነው። የምትይዙት መኪና እንዳየ አይነታቸው ይለያያል። ዋጋቸው ምን ይመስላል? ማክሲመሙ ስንት ነው? ሚኒመሙስ? ኦኬ፣ ሚኒመም የሚባሉት እንግዲህ ባሉን ምርቶች እነዚህ ናቸው። ኤን ኤም አር የሚባሉት ናቸው። አሁን ላይ ዛሬ ላይ ባለው ዋጋ እንግዲህ ዋጋ ቫሪ ያደርጋል እንደ ዶላር እንትን። አሁን ላይ ባለው ዋጋ እነዚህ አራት ነጥብ አንድ ከሀምሳ ናቸው፣ አራት ሚሊዮን አንድ መቶ ሀምሳ ሺህ ናቸው። በሻንሲን የሚሸጡት ኤን ኤም አር የሚባሉት ኤን ፒ አር የሚባሉ ደግሞ አሉ በካርጎ እነሱን እንደዛ የሚፈልግ ከስተመር ካለ ደግሞ አምስት ነጥብ ዘጠኝ ነው። በካርጎ እየተሸጡ ያሉት ዋጋቸው ይህንን ይመስላል። የአከፋፈል ሁኔታው ምን ይመስላል? እናንተ ያዘጋጃችሁት አለ፣ ቅድመ ክፍያ ወይም ደግሞ ባንክ ብድር ያመቻቻችሁት? እኛው ሜንሊ እየሰራ ነው ያለ ነው የካሽ ሽያጭ ላይ ነው። ከስተመሩ ካሽ ይዞ መጥቶ የሚገዛው ባንክ ፕሮሰሲንግ ደግሞ ራሱ ከስተመሩ ከባንኮች ጋር ያለውን ፕሮሰስ ጨርሶ ወደ እኛ ከመጣ እናስተናግዳለን። በባንክም እንሰራለን፣ ከስተመሩ ራሱ ባንክ ጋር ያለውን ፕሮሰስ ጨርሶ ሲመጣ ማለት ነው። በጣም ጥሩ። ከሌላው የሚለያቸው ነገር እንደው ለየት የሚያደርጋቸው ነገር አለ? አይሱዙ መኪኖችን ለየት የሚያደርጋቸው በመኪና ሽያጭ ሂደት ውስጥ፣ ሽያጭ እና ግዢ ሂደት ውስጥ ቲ ሲ ኦ የሚባል አለ፣ ቶታል ኮስት ኦፍ ኦውነርሺፕ። አይሱዙ መኪናን የግልሽ ለማድረግ የምታወጪው ኮስት በጣም ሚኒመም ነው። አይሱዙም እየሰራ ያለው እሱን ሚኒመም ማድረግ ላይ ነው። አይሱዙውን ረዥም ዓመትም ይዘሽው ሪሴል ቫሊዩ ሀይ ነው። ስለዚህ አይሱዙ መኪኖችን የሚገዛ ከስተመር ፕሮፊታቢሊቲው ጥያቄ ውስጥ አይገባም። እሺ፣ ይህንን መኪና ሰርቶ ለመጨረስ ስንት ጊዜ ይፈጃል? ኦኬ አሴምብሊንግ ፕላንታችን የተሟላ አሴምብሊንግ ፕላንት ነው። ዓለም ገና ላይ ያለ እና አንድ መኪና እንትኖች አሉት ስቴሽኖች አሉት። አሴምብልድ ሲሆን አንድ ስቴሽን ላይ መቆም የሚገባበት ታይም አለ። እነሱን ሙሉ ጨርሶ እስከ ስምንት ሰዓት ድረስ አንድ መኪና ተገጣጥሞ ያልቃል። ሙሉ ለሙሉ አሴምብሊንጉ አልቆለት ማለት ነው። አንድ ስቴሽን ላይ ምናልባት እስከ ሁለት ሰዓት ድረስ ይቆያል። በአንድ ጊዜ ግን ብዙ መኪኖች ስለሆኑ የሚሰሩት እንደዚያ ነው። ፕሮዳክት ላይ ናቸው በመጨረሻም ተመልካቾች ስለዚህ መኪና ማወቅ አለባቸው የምትለው ነገር አለ? ተመልካቾች ማወቅ አለባቸው ብዬ የማስበው ነገር እነዚህ መኪኖች በእኛ የተገጣጠሙ ናቸው። አይሱዙ መኪኖች ኢምፖርትድ ከሚሆኑ መኪኖች የተሻለ ፊቸር አላቸው፣ በአንዳንድ ነገር ማለት ነው። ዲፍረንሻል ሳይዛቸው ከፍ ይላል። ከዛ ሊፍ ስፕሪንግ ወይም ባሊስትራ የሚባለው ጭማሪ አለው። አጠቃላይ የመኪና ክብደት ላይም ደግሞ ጭማሪ አላቸው። ከዛ ኢንቲግሬትድ ፊል ፊልተር ነው የሚጠቀሙት ድሮ ላይ አይሱዙ መኪኖች ላይ ብዙ ጊዜ የሚቸገሩ ሹፌሮች በኬሬን የምትባል አለች የውሃ ማጣሪያ የምትባል እሷ ትሰረቃለች። እዚኛው ላይ ግን ኢንቲግሬትድ ስለሆነ እሱን ችግር ቀርፈናል በዛ። ስለዚህ የተሻሉ መኪኖች ናቸው። እሺ፣ በጣም ጥሩ። ይሄንን መኪና መግዛት የሚፈልጉ ተመልካቾቻችን በምን አድራሻና ስልክ ቁጥር ያገኟቸዋል? መኪናዎቻችንን ለመግዛት የሚፈልጉ ከስተመሮች ቄራ ላይ ብራንች አለን፣ ጃክሮስ ላይ ሜታ አካባቢ ብራንች አለን፣ አለም ገናም ብራንች አለን ብራንቾቻችን ላይ መጥተው ኮሚኒኬት ማድረግ ይችላሉ። ሴልስ ፐርሰኖችን ስ ደግሞ ስልክ ቁጥር አለን፣ ከእናንተ ጋር ኮሚኒኬት እናደርጋለን። እሺ ስለሰጠ ማብራሪያ እጅግ አድርገን እናመሰግናለን። አመሰግናለሁ። ሰላም እንዴት ነ ሰላም እንዴት ናቸው? የሲ ስምን እና የስራ ድርሻን አስተዋውቅልን። ነው ወደሚቀጥለው እንሄዳለን። እ ሳይ በፍቃድ ይባላለው ከበላይ ነክንዴ ሜታል ኢንጂነሪንግ አሴምብሊ ሱፐርቫይዘር ነኝ። በመገጣጠሚያ ውስጥ ሱፐርቫይዘር ነ እስቲ ስለ ድርጅታችሁ ፕሮፋይል በጥቂቱ አንሳለን። በላይነ ክንዴ ግሩፕ የተለያዩ ወደ 26 የሚጠጉ ድርጅቶች በስሩ አሉ። ከነዚህም ውስጥ አንደኛው በላይነ ክንዴ ሜታል ኢንጂነሪንግ ነው። በላይነ ክንዴ ሜታል ኢንጂነሪንግ በኤሌክትሪካል መኪኖች ከ2015 ጀምሮ ፐብሊክስ ለብዙሃን መገልገያ የሚሆኑ የህዝብ ማመላለሻዎችን ወደ ሀገር ውስጥ በሲኬ ሪፎርም እያስመጣ እየገጣጠመ ይገኛል። ለምሳሌ ያህል ሚኒባስ፣ ሚድባስ እንዲሁም ሲቲባስ ለአዲስ አበባ ከተማ አስተዳደር ማቅረብ ላይ እንገኛለን። በብዛት እየሰራ ነው ያለ ነው የብዙሀን መገልገያ የሆኑ የህዝብ ትራንስፖርቶችን ነው። እነዚህ እቃዎችን በሀገር ውስጥ በመገጣጠም ኤሌክትሪካል መኪኖችን እያመረትን እንገኛለን። ከእነዚህም ውስጥ በብዛት ሚኒባሶችን እንገጣጠማለን። ሲቲ ባሶችን እየገጣጠም ነው። እንዲሁም በአሁኑ ሰዓት አዲስ የደረቅ ጭነት ተሽከርካሪ እየገጣጠብ እንገኛለን። እስከ ሰላሳ አምስት ኩንታል ድረስ መጫን የሚችሉ የደረቅ ጭነት እዚህ ከጀርባ የምትመለከቱን እየገጣጠብ እንገኛለን። ከዚህም በተጨማሪ ደግሞ በናነክ እንዴ ሜታል ኢንጂነሪንግ ከኤሌክትሪክ መኪናዎች ደግሞ ለፈሳሽ ጭነት፣ ለደረቅ ጭነት የሚያገለግሉ ሙሉ በሙሉ በሀገር ውስጥ የተመረቱ የሀገር ውስጥ የደረቅ ጭነት መኪኖችንም እያመረተ ይገኛል። የኤሌክትሪክ መኪና ምንድን ነው የሚለየው? ከሌላው መኪናው ናፍጣና ነዳጅ ከሚጠቀመው መኪና፣ ኤሌክትሪክ መኪና በዚ ስሙን ኤሌክትሪክ ብለን እንትናል ነው እንጂ ሜንቴናንስ ፍሪ የሚባሉ መኪኖች ናቸው፣ ኖርማል እየመጠሪያቸው ምክንያቱም፣ ትልቅ የነበረው ኮምፕሌክስ የነበረው ሲስተም፣ በነዳጅ የሚሰሩ መኪኖች ኢንጂን ያስፈልጋቸዋል፣ ጊርቦክስ ያስፈልጋቸዋል፣ ፕሮፒላር ሻፍት ያስፈልጋቸዋል። ይህ ኮምፕሌክስ የነበረ ሲስተም በፓወር ባትሪና በድራይቪንግ ሞተር በሁለት ፓርቶች ሜጀር ሜጀር የሚባለው ፓወር ባትሪና ድራይቪንግ ሞተር ራ ማድረግ ነው። መኪና ማንቀሳቀስ የሚቻልባስ እነዛ በድሮ መኪናዎች የነዳጅ መኪናዎች ላይ ለኢንጂን ኦይል፣ ለኢንጂን ፊሊተር፣ ለጊርቦክስ ኦይል ብዙ የምናወጣቸው ለሰርቪስ የምናወጣቸው መኪኖች አሉ፣ እቃዎች አሉ። እነሱ ሙሉ በሙሉ በማስቀረት በባትሪና ድራይቪንግ ሞተር ራም በማድረግ እኛ ደግሞ ይህን ስናደርግ የእኛ ድርጅት ለየት የሚያደርገው እኛ የጎልደን ባስ ዲለር በመሆናችን ለባትሪው ስምንት ዓመት ለድራይቪንግ ሞተሩ አምስት ዓመት ዋስትና እንሰጣለን። ከከሁለቱ ከሁለቱ ውጭ ያለ ፓርት ሌላ ምንም ጥቃቅድ ነገሮች ናቸው፣ ኮምፒውተሮች ናቸው ያሉት። ምንም እነዚህ ሜጀር የሆኑ ፓርቶችን ዋስትና ያላቸው ናቸው። ለስምንት ዓመትና ለአምስት ዓመት እንሰጣለን። መኪናው የትኛውን ብልሽት ቢያጋጥመው ዋስትናና ሙሉ ጥገና ያላችሁ ማለት ነው። አዎ በላይነህ ክንዴ ሜታል ኢንጂነሪንግ ለዚሁ ተብሎ የተዘጋጀ አፍተር ሴልስ ሰርቪስ ራሱን የቻለ የሜንቴናንስ ሾፕ አለው። በዚሁም ለመኪኖቹ ዋስትናውን ስሰጣቸው ለባትሩ ስምንት ዓመት ይሰጣለን፣ በየሻለ ድራይቪንግ ሞተሩ አምስት ዓመት እንዲሁም ለሌሎች አክሰሰሪ የአንድ ዓመት ዋስትና አለን። ይህን ዋስትና በሚሰጡበት ሰዓት እነዚህ መኪኖች የተለያየ እክል ቢገጥማቸው እኛ ላይ መጠው መጠገም የሚጠጉን ባለሙያዎች አሉ፣ የሰለጠኑ ባለሙያዎች አሉ። እነሱን እናስተካክላለን። እራሱን የቻለው ወርክሾፕ አለው። ለየት የሚያደርገን በኤሌክትሪካል መኪና ውስጥ ከሀገራችን ውስጥ ከተሰማሩ ድርጅቶች አፍተር ሴልስ መስጠታችንና የዲለርሽፕ መሆናችን ነው። አሁን ሌላ ቦታ ላይ ብታይ ሙሉ ሰው አብዛኛው ባለሀብቶች ያስመጣሉ እንጂ ሜንቴናንስ አይሰጡም። ሜንቴናንስ ወርክሾፕ የላቸው። የእኛ እስከ ዋራንቲ ሜንቴናንስ ወርክሾፕ አዘጋጅተን ነው እየሰራ ነው ያለ ነው። የሀገር ውስጥ ምርት ሲባል እንግዲህ ሰዎች ከኳሊቲ ጋር የሚያያይዙት ነገር አለና ኳሊቲው ምን ይመስላል? እናንተ ጋር የምንገጣጥማቸው መኪኖች በኤሌክትሪካል የሚሆኑ ቅድም እንዳልክ የደረቅ እና የፈሳሽ ጭነቶች አሉ። እስፔሻሊ የደረቅ እና የፈሳሽ ጭነት መኪኖች ከውጭ ከሚመጡ በተሻለ መልክ በላይነህ ክንዴ ሜታል ኢንጂነሪንግ አሁን በብዛት በጣም በወረፋ እየተሰራ እየተገዛ ያሉ መኪኖች ናቸው። አሁን በሰባት ዓመት እድሜያቸው የሰባት ዓመት እድሜ ነው ያለው ምንአይነት ኢንዲ ሜታል ኢንጂነሪንግ ወርክሾፕ። በዚህ ወርክሾፕ በጣም ጥሩ ጥሩ ከውጭ አሁን ከቻይና የሚመጡ አሉ። ከነሱ የተሻለ የሀገር ውስጥ ምርት ቅድሚያ ተሰጡት። በጥራትም ሆነ እኛ ስታንዳርዳይዜሽን በመከተል እየሰራ ነው የምንገኘው ከውጭ ከሚመጣው በተሻለ እኛ ላይ ማርኬት ላይ አክሰስ ያለን አሁን ላይ እኛ ላይ ያለ አንድም መኪና፣ ቻርጅ አድርጎ ለመጨረስ ስንት ሰዓት ይፈጃል? አሁን እኛ ቻርጀር አሁን እዚህ ጋ እንደምታየው ከስልሳ ኪሎዋት ጀምረን እስከ መቶ ስልሳ ኪሎዋት ድረስ አለን። ስልሳ አለን፣ ሰማንያ አለን፣ መቶ ሀያ አለን፣ መቶ ስልሳ አለን። ኪሎዋቱ ማተር ያደርገዋል። በስልሳ ኪሎዋቱ አሁን እነዚህ የምታያቸው ሚኒባሶች ለማድረግ እስከ አንድ ሰዓት ይፈጃል። በመቶ ሀያው ደግሞ በሰላሳ ደቂቃ ውስጥ የማድረግ እንትን አለን። እስፔሻሊ መቶ ስልሳው ኪሎዋት ደግሞ የትኛውን መኪኖችን ትልቅ ባትሪ ካፓሲቲ ያላቸውንም ቢሆን በ30 ደቂቃ ውስጥ ማድረግ ይችላል። 160 ኪሎዋት ማለት ነው። ቤዝ ግን የሚያደርግ ምንድን ነው የባትሪ ኪሎዋት እና የቻርጀር ነው የሚለው። ቻርጀር አሁን 60 ኪሎዋት ከሆነ አንድ ሰዓት ይችላል፣ 120ም ደግሞ ከሆነ 30 ደቂቃ። ስለ መኪናው የምትሰጡት ስልጠና አለ? ያለውን ነገር አስረድተን ትሬኒንግ ሰጠን። ትሬኒንግ ሩም ራሱ የቻለ ትሬኒንግ ሩም አለን። እዛ ትሬን አድርገው በመኪናው እናስረክባቸው። መኪናውን ማስረክ ካስረከብን በኋላ ሽጠናል ብለን አይደለም እንቀመጠው። እያንዳንድ ቼክ እናደርጋቸዋለን። በተለያየ ጊዜ እየመጡ ያለውን የመኪናውን ኢንፎርሜ- አዲስ መኪና እንደመሆኑ አንጻር እነሱ የሚሰጡን ኮመንት ቸክ እያደረግን እየደወልን በአካልም እየመጡ ቸክ እናደርጋቸዋለን። መኪናውን ስትሸጡ ከባትሪው ጋር ነው ወይስ ባትሪውን ለብቻ ይሸጣል? እስቲና ባትሪ የብቻውን እየሸጥን አይደለም፣ ግን በአሁን ላይ ባትሪ ላይ ለሚያጋጥመው ችግር ለዛ ብለን ሪዘርቭ አስቀምጠናል። ብቻውን እየሸጥን አይደለም። ባትሪ ለሚበላሹ መኪናዎች ግን ሪዘርቭ አስቀምጠን እየጠበቅን ያለ ነው። ዋጋውን በተመለከተ ከትንሽ እስከ ትልቅ ዋጋው ስንት ነው? የመኪናው የመኪናው ዋጋ አሁን ላይ ከስድስተኛ ላይ የሚገኙ የኤሌክትሪካል መኪናዎች ከስድስት ሚሊዮን እስከ ዘጠኝ ሚሊዮን ነው እየተሸጡ ያሉት። ቅድም እንደነገርኩሽ እዚህ ጋር የምታየው የቫን መኪና ነው። እስከ 250 ኪሎ ሜትር መጓዝ ይችላል፣ በአንድ ፉርቻርጅ ማለት ነው። እሱ 6 ሚሊዮን እየሸጥ ነው የምንገኘው። እዚ ጋ የምታየው በተለምዶ አይሱዚ እንለዋለን። የደረቅ ጭነት እስከ 35 ኩንታል መጫን የሚችል ነው። በአንድ ፉርቻርጅ እስከ 350 ኪሎ ሜትር መጓዝ ይችላል። የእሱ ዋጋ 7.5 ሚሊዮን ብር ነው። ታች ደግሞ የምናየው ሚኒባስ ነው። እስከ ስድስት ሰው የመጫን አቅም ያላቸው ሲሆን በአንድ ፉል ቻርጅ እስከ አራት መቶ ኪሎ ሜትር መጓዝ አቅም አላቸው። እነዚህ ደግሞ ዋጋቸው ዘጠኝ ሚሊዮን ብር ነው እየተሰጠ ያሉት አለ። የአከፋፈል አይነቱ እንዴት ነው? ብድር ተመቻችቷል። ቅድመ ክፍያም ይባላለን ከባንኮች ጋር እየሰራ እንገኛለን። ማንኛውም ካስተመር ወይም የግለሰብ ሊሆን ይችላል፣ የድርጅት በሚመጣበት አምሳ አምሳ የባንክ አማራጮች አሉ። እነሱን አድርገን ሀምሳ ፐርሰንቱ ካሽ ከፍለሽ ሀምሳ ፐርሰንቱን ደግሞ በባንክ አያይዘን እናቀርባለን። ካስተመሮች መኪናውን ከመግዛታቸው በፊት ማወቅ ያለባቸው ነገር አለ የምትለዋል። አሁን ኤሌክትሪካል መኪና አሁን ለእኛ ሀገር አሁን የዚህ የሁለት ዓመት የሶስት ዓመት ነው በብዛት እየገባ ያለው ተሞክሮም እንዳለ ሆኖ ግን በብዛት ላይ አሁን ስለኤሌትሪካል ቬክል እኛ በተለያዩ ሲምፖዚየሞች ላይ ኤግዚቢሾች ላይ እና እንዲሁም ከዩኒቨርሲቲዎች ጋር በመሆን ብዙ የግንዛቤ ማስጨበጫ ስልጠና እንሰጣለን፣ አብረን በመገኘት አሁን ላይ ከሞላ ጎደል ህብረተሰቡም ስለኤሌትሪካል ቬክል ያለው አመለካከት እየተሻሻለ እየመጣ ነው ያለው። እኛ ለኖርማሊ ለሚገዙም ብቻ ሳይሆንም ለአካባቢ ለሶሻይቲ ያለውን ነገር እናሳውቃለን። መደረግ ያለባቸው ጥንቃቄዎች በቻርጀር ቦታ ላይ ባትሪ አካባቢ ላይ ምን አይነት ምን አይነት ጥንቃቄ ማድረግ እንዳለበት እነሱን ስልጠና እንሰጣለን። መኪናውን በሚረከብበትም ጊዜ ለአሽከርካሪ ከመኪናው ጋር አብረው ብዙ ጊዜ እንደሚያሳልፍ ለአሽከርካሪም ያለውን የጥንቃቄ ነገሮችን ስልጠና እንሰጣቸዋለን። ባትሪ እንዴት አድርገሽ መያዝ አለብሽ፣ ቻርጅ እንዴት ማድረግ ያለብሽ፣ በፋስት ታረጊ፣ በፋስ በምታረጊባቸው ጊዜ መደረግ ያለባቸው ጥንቃቄ፣ በስሎ ስታረጊ መደረግ ያለባቸው ጥንቃቄዎችን እነሱን እነሱን እንላለን። ግን ኤሌክትሪካል መኪና እንዳልኩሽ ብዙ ኮምፕሌክስ የሆነ ነገር ስለሌለው አሁን እዛ ጋ ሄደን ማየት በቀላሉ ማየት እንችላለን። ባትሪና ድራይቪንግ ሞተር ነው ያለ። ኤክስተርናል ነገር ካልመታብሽ በየሆነ ነገር ካልወደቀበት በስተቀር ምንም በየጊዜው በሲዝናል ሜንቴን የምታደረጊው በየቼክ የምታደረጊያቸው ነገሮች የባትሪ ሌቨልሽን ብቻ ነው ስፔሻሊ ቼክ የምታደረጊ እና ከምትጓዥበት ኪሎሜትር አንጻር አይተሽ የባትሪ ሌቨል ቸክ የምታደርግ ጊዜ ሌላ ምንም እንደ ድሮ ኢንጂን ኦይል ቸክ አርገሽ ራዲያተር ቸክ አርገሽ እንደዛ እንደዛ አይነት ነገር የላቸውም እነዚህ መኪኖች። ስሎ ቻርጀር እና ፋስት ቻርጀር የሚባል ነገር አለ። ስለ ቻርጀሩ ስናነሳ ምንድን ነው ልዩነታቸው? ስሎ ቻርጀር እና ፋስት ቻርጀር። ከዛ በተጨማሪ ደግሞ የሚፈጀው ሰዓት ስሎ ቻርጀር ስንት ነው? ፋስት ቻርጀር ስንት ነው? ስሎ ቻርጀር እና ፋስት ቻርጀር መኪና ቻርጅ የማረጊያ መንገዶች ናቸው። ፋስት ቻርጀር ማለት ዲሲ ቻርጀር ነው። በአንድ ጊዜ እንደ ቅድም እንደነገርኩች ከ60 ጀምሮ እስከ 160 ኪሎዋት ድረስ አለ። በአንድ ጊዜ በጣም የመኪናውን የመኪናውን ቻርጅ በፍጥነት ማድረግ የሚችል ነው። ከ30 እስከ አንድ ሰዓት ድረስ ይፈጃብናል። በፋስት ቻርጀር ስሎ ቻርጀር ደግሞ ብዙ ጊዜ ከመኪና ጋር አብሮ የሚሰጥ ነው። በቤታችን ውስጥ በሚገኝ ቆጣሪ ለምጣድ፣ ለስቶቭ በምንጠቀመው አይነት ናርገን ቤታችን ውስጥ ቻርጅ ማድረግ የምንችልበት ቻርጅ ማድረጊያ ነው። ብዙ ጊዜ ከመኪና ጋር አብሮ የሚሰጠው ስሎ ቻርጀር ስሎ ቻርጀር በምናደርግበት ሰዓት ከስድስት ሰዓት እስከ ስምንት ሰዓት ይፈጃል ቻርጀር ለማድረግ ማለት ነው። ቻርጀሩን ስንት ነው የምትሸጡት? ቻርጀር ከእኛ ላይ አሁን ከ60 ኪሎ ዋት ጀምሮ አለ። 60 ኪሎ ዋቱን አሁን ላይ እየሸጥንበት ያለውን 22 ሚሊዮን ብር ነው የምንሸጠው። 160 ኪሎ ዋቱን ደግሞ እስከ 4 ሚሊዮን ብር እየሸጡ ነው የምንገኘው። እነዚህን የመሰሉ የኤሌክትሪክ መኪናዎች መግዛት ለሚፈልጉ ተመልካቾቻችን በምን አድራሻና ስልክ ቁጥር ምን እናንተን ያገኛቸዋል? አድራሻችን በላይነት እንደ ሜታል ኢንጂነሪንግ ገላና ገላን ከተማ ውስጥ ሸገር ሲቲ ገላን ከተማ ውስጥ ይገኛል። ሁለተኛ ደግሞ አራት ኪሎ አሚኮን ጸጋስ ያገኙናል ማለት ነው። እንዲሁም በተጨማሪ ክፍለ ሀገር ደግሞ ላለ ሰው ደብረ ብርሃንም፣ በላይነክ እንዲ ፊቤላ ኢንዱስትሪያል ኢንጂነሪንግ ማግኘት ስላለ ስለሰጠ ማብራሪያ እጅግ አድርገን እናመሰግናለን፣ እናመሰግናለን። ውድ ተመልካቾቻችን ለሶስተኛ ጊዜ በሚካሄደው የኢትዮጵያ ታምርት ኤክስፖ ላይ ተገኝተን በነዳጅ የሚሰሩ እና በኤሌክትሪክ መኪና የሚሰሩ የጭነት መኪና እና የህዝብ ማመላለሻ መኪናዎች ምን ይመስላሉ የሚሉትን እስከነ ዋጋቸው ጠቅለል ያሉ መረጃዎችን ወደ እናንተ ስናደርስ ነበረ። እነዚህን የመሰሉ መኪናዎች ማግኘት እና መግዛት የምትፈልጉ ተመልካቾቻችን እታች ባስቀመጥ ነው አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። ለዛሬ ይዘንላችሁ የመጣ ነው ፕሮግራም ይሄንን ስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።